ሰላም ዲን ናቸ በያላችሁ በትሉ ነገር ሰላም ነው አሸይና አሸይን አንድ ያላችሁ ወኝላችሁ አለ ቢሰውች እሱት ጎምደል ማዳች ላይ ከነ ሼር እያደረጋቸው ሀሳቦቻችን አሳዎቻችሁ ለሌሎች አካፍሎ አመሰግናችሁ። አለ እንግዲህ ሰበር ዜና አለ። በትግራይ ያለ ከፍተኛ ውጥረት እና ጉርግር አሁንም ተባብሶ ቀጥሏል። ህወሓት በአዲግራት እና ዙሪያ ያሉ ከተሞችን በሙሉ እየተቆጣጠረ ቢሮዎችን እንደ ዱርዬን እየሰበረን እየገባ ያለ ቢሮዎችን ጊዜያዊ መስተዳድሩ ቢሮዎችን እየሰበረን እየገባ ያለ በጣም ብዙ ጊዜ መስተዳድር ውስጥ የሚሰሩ ሰራተኞችን እያሰራችን ያለው እምቢ ያሉትን እየጎደለን ያለው በዚህ ሁኔታ እንግዲህ መቀሌን ከቦ ነው ያለው። በአቶ ጌታቸው ረዳ የሚመራ ጊዜያዊ መስተዳድሩም ፌዴራል መንግስቱን የድረሱልኝ ጥሪ አሰምቷል። በአስቸኳይ ድረሱልኝ። አሁን ከደቂቃዎቹ በፊትም መግለጫ ሰጥቷል። በትግራይ የዜና ማሰራጫዎች በኩል ጌታቸው ረዳ የሰጠው መግለጫ እብደታቸው በፍጹም ከሚገመተው በላይ ነው ብላል። እብደታቸው ቃል በቃል ቃል በቃል እብደታቸው ከሚገመተው ማንም ሊያስበው ከሚችለው በላይ እጅግ በጣም በአደገኛ ሁኔታ ነው እየሆነ ያለው። ይህንን እኔ ለማስቆም የምችለውን ሁሉ እያደረግኩ ነው። ላስቆመ ይችላለሁ፣ አልችልም የሚለው ሌላ ጥያቄ ነው። አይችልም ጌጬ ላያቆም አይችልም። ምናልባት ከፌደራል መንግስቱ በኩል የሚደረገው ከፍተኛ ርብርብ የሚላኩ እንግዲህ መከላከያ ሰራዊት እርዳታ ጠየቀ ማለት መቼም እንደ ድሮ ቄስና ውስጣስ አንልኩላቸውም ሀይሌ ገብረ ስላሴን አንልኩ ብሎ ሽንጎልና መቼም ያው የሚላከው መከላከያና ፌደራል ፖሊስ ነው። ትግራይ ላይ ያለው ጥረት እጅግ በጣም አደገኛ ወደሆነ አቅጣጫ እየሄደ ነው። እንግዲህ በወልቃይት በራያ በአላማጣ በሁመራ ያላችሁ ህዝቦች በሙሉ ተዘጋጁበት። ይሄ ነገር ቀላል አይደለም። ህወሀት የትግራይ ጊዜ መስተዳደረው የሚያፈርሰው አራት ኪሎ ለመምጣት አይደለም። ይሄ ሁሉ ውጊያ ውስጥ የሚገባ ለሌላ ጉዳይ አይደለም። እንደ ሌላው ጊዜ አላማጣ ተቆጣጭርና ቆበ ተቆጣጭርና ዶሴ ሎዛ አይደለም ይመጣ። አሁን በጣም በከፍተኛ ጥቁር ትኩረት ህወሀት እየተንቀሳቀሰ ያሉ ሰሞኑን ጀኔራል ክንፈ ዳኝ እንዳሉት መሬቶችን አስመልሶ ትግራይ ለመጎንጠል ነው። አራት ነጥብ ስለዚህ ዙሪያ ያለ ህዝብ ራስን በተጠንቀቅ ቆይም አሁን አቅጣጫ ሉካ አይደለም። እኛ እንግዲህ ለአራት ዓመት ለአምስት ዓመት ስፔሻላይዝ ያደረጉንበት ግጭት ነው። ይህ ግጭት እንደማይቆም እየተናገርን ያለማቋረጥ ነው፣ እየተናገሩን ያለ ነው። አሁንም ይህ ጉዳይ በቀላል የሚታይ አይደሉም። ዙሪያ ያለ በወልቃይትም በሁመራን በኩል በአፋርን በኩል በቀበም በኩል ያለው ውጥረት በጣም አስፈሪ ወደሆነ አቅጣጫ እየሄደ ስለሆነ ዙሪያን ያላቸው ፀጥታ ኃይለችም ሆነ ህዝቦቹ በጣም በተጠንቀቁ ቁመው፣ የቀረችው መቀሌ ነች። መቀሌን እንግዲህ በምን ሰዓት ወረራ ሊያደርጉ እንደሚችሉ አይታወቅም። ይሄ ደሞ ነፍሳዊ ቡድን ነው። ደሞ ነፍሳዊ ጌቸ ቃል በቃል ነው። እብደታቸው ከሚጎመተው በላይ ነው ያለው። ከሚጎመተው ይህን እብደት ለማስቆም እኔ የምችለውን ሁሉ አደርጋለሁ። ይሳካ አይሳካ አላውቅም። የምችለውን ሁሉ አደርጋለሁ ብለዋል። እነዚህ በአሻጥር ፖለቲካ ሐምሳ ዓመት ጥርሱን የነከለ በዓለም በዓለም በዓለም እኮ የለም ሀምሳ ዓመት ሙሉ አርባ ዓመት ሙሉ የሆኑ ግለሰቦች ስልጣንን እንደፈለጉ እያሽከረከሩ የሚጎለባብጠት ትግራይ ውስጥ ህወሓት ብቻ ነው እንጂ አሜሪካ ውስጥ እነ ኦባማ መተዋል እነ ቡሽ መተዋል እነ ጆ አይደን መተዋል። በኛ እድሜ እንኳን ስንት መሪ ነው ለዚ የተቆየረ? ስንት ሴናተሮች ነው የተቆየሩት? አሜሪካ ምድር ውስጥ እና ቻይና ምድር ውስጥ፣ አውሮፓ ምድር ውስጥ ስንት ጠቅላይ ሚኒስተሮች ነው የተቆየሩት? እና እንደ ትንሽ ቻይናና ራሽያ እንኳን ትንሽ ገፋ አድርገው ይመራል እና ታይቶም ተሰምቶም የማይታወቅ በዛ ላይ ከትምህርቱ የራቀ ከእውቀት የተጣሉ ጥበብ የሌላቸው ህዝባቸውን በረሃብ በጦርነት የቀጡ ያሳደዱ የጎደሉ ያሁሉ ትግራ የት እንደተበተነ እያየ ነው ያሁሉ ምንም ያላጠፋ ምንም ያልበደለ በእነዚህ ጥቂት ሰዎች እብደት ብቻ የትግራይ ህዝብ ልጆችን አጣ፣ ንብረትን አጣ፣ መኖሪያ ቀየን አጣ። አሁንም አይበቃም ብላል ዋት እኛ ለዚህ ነው የተቀጠቀጥን የደማን የቆሰልን በየ በየጊዜው እየተሳደድን ያለን ይህን ስለምንናገር ነው የትግራይ ህዝብ ግን እውነቱ ይገባል። ልጆችን ካጣ በኋላ ንብረቱ ከወደመ በኋላ ይሆናል እንጂ እውነቱ ግን ይገባችኋል። አብናረጋ እኛ እንደብድ ደፍልፈን አንቀርም። ይሄ ነገር ወደ አደገኛ አቅጣጫ እየሄደ ነው። ዙሪያ ያለ ህዝብ በተጠንቀቅ ይቁም። ዙሪያ ያለው ምክንያትም ተናግረዋል። እነሱ ህወሓት ደግሞ እየተናገረ ነው የሚያደርገው እኛ ነው ጭንቅላት አልባዎች ማሰብ ግራና ቀኝ ያቃተን እንጂ ህወሓት እየተናገረ ነው። ሰሞኑን ሜጀር ጄኔራል ክንፈዳኛው እንግዲህ ያ ሁሉ ሜቴክን ዘርፎ መጥጦ ታስረው ሁለት ዓመት ሶስት ዓመት ታስረው የወጣው ሜጆር ጀነራል ክንፈ ዳኝም፣ እኛ ሌላ ምንም አንፈልግም ከኢትዮጵያ ጋር ምንም የሚያጎናኘን ጉዳይ የለም ነው ያለው። ምንም መሬታችን ይሞለስልን መሬታችንን ይዞ እንጎነጠላለን ነው ያለ። የማን መሬት ይዛችሁ ትጎነጠላላችሁ? ወገን። ስለዚህ ይሄ ነገር የሚሆን አይደለም። ምናልባት ኖገና ከኖጎዳር ደግሞ መቀሌ ላይ በጣም አስከፊ ግጭቶች፣ ጦርነቶች፣ ደም መፋሰሶች ሊኖሩ ይችላሉ። ህወሀት ይህን ከማድረግ ወደ ኋላ የሚል አይነቱ ቡድን አይደለም። አፈጣጠሩ ሱሬቱ ከመጀመሪያ ጀምሮ ህወሀት እንኳን ከሌላ ኃይል እንኳን ከአማራ እንኳን ከኦሮሚያ እንኳን ከሶማሌ ከሌሎች ጋር መደራደር ይቅርና በራሱ ውስጥ የተለየ ሀሳብ የሚፈጥሩ ግለሰቦችንም ሆነ ድርጅታችን በመጨፍጨፍ ነው የሚታወቅ በመጨፍጨፍ ስለዚህ ይሄ ቡድን ከማንም ጋር የድርድር ታሪክ የለውም። የመግባባት፣ የመስማማት እኩል ተካፍሎ ነገሮችን የመፈፀምና የማስተካከል ታሪክም ስለሌለው ይሄ ቡድን አሁንም ወደኋላ የሚል አይመስልም። እንግዲህ መቀሌ አካባቢ ላይ ያለው ውጥረት እጅግ በጣም አስፈሪ ይሆናል። እጅግ በጣም አደገኛ ድባብ ነው ያለው። ትንሽ እረፍት ተገኝተው ነበር። ለዓመት ለሁለት ዓመት እኛ ተስፋ አድርጎን ነበር ህዝባችን እረፍት ቢያገኝ በሚል። ይሄ ነገር ግን የሚሆን አይመስለኝም ነገሮች እጅግ በጣም አደገኛ ወደ አቅጣጫ እየሄደ ነው። ግርግሩ በጣም ተጧጥፈው ቆጥላል። እንዳልካችውም ይሄ ቡድን ከስር መሰረቱ ቱቅ አልፈታም ብለዋል። እንደገና በጎንዮሽ ከአብሮ ካሉ አጎራባች ህዝቦች ጋር ለመነጋገር ህዝቡን ለማሳረቅ ነገሮች ወደ መፍትሄ ለመውሰድ ምንም አይነት ፍላጎት የለም። አሁንም ጦመንጃ ነክሶ ነው ያለ። ይሄ ጦመንጃ ነካሽ የሆነ ቡድን መቼም መስተካከል የሚችል አይመስለኝም። የህወሓት አቅጣጫ አሁንም አላስፈላጊ የሆነ መስመሮችን እያያዘ ነው። ስለዚህ ህዝባቸ ተጠንቀቁ፣ ዙሪያውን ያለ ህዝብ ተጠንቀቁ። ምናልባት ነገ ከነገ ወዲያ በሁለት በሶስት ቀን ልዩነት ውስጥ መከላከያ ወደ መቀሌ ሊገባ ይችላል የሚል ወይም ደግሞ መቀሌ ላይ አለ ከፍተኛ ኃይል አለ። ነገር ግን ተጨማሪ መከላከያና የፌደራል ፖሊስ ወደ ትግራይ ሊገባ ይችላል የሚል ግምት አለኝ። ምክንያቱም እነዚህ ሰዎች በምንም ምክንያት አሁን ትልቁ መጠየቅ ያለበት ነገር ህወሓት ጊዜያዊ መስተዳደሩን ማፍረስ ስለምንፈልገው እችም ብቻ መልስ፣ ስልጣን ፍለጋ አይደለም። አሁንም ከፍተኛ ስልጣን አላቸው በተለያየ ትግራይ ክልልስ፣ ከፍተኛ አቅም አላቸው፣ ከፍተኛ ሰራዊት አላቸው። ለምንድነው እዚህ ግጭት ውስጥ የተገባ ከተባለ ቀጥታ ወደ ወልቃይት እዋጋለሁ ነው፣ በቃ ሌላ ነገር ካ አይደለም። እስከ አሁን ድረስ እየተነሳች ያለችው ትልቁ ማጠንጠኛ በፕሪቶሪያ ስምምነት መሰረት፣ በፕሪቶሪያ ስምምነት መሰረት የሚሉት ወልቃይትን ስጡን ነው፣ ሁመራን ስጡን ነው፣ ሌላ ነገር የለውም እኮ ራያን መሬትን በሙሉ አስጠቅልልን ከዛ በኋላ ሰላም ይሆናል። እና በነጌቾ በኩል ደግሞ አይደለም አሁን በአማራ ክልል ያለው ከፍተኛ ውጥረት አለ፣ ታውቃላቸው አማራ ክልል ላይ ያለው ውጥረት በዚህ ሁኔታ አንደኛ ተፈናቃዮችን ወደ ቦታው መመለስ የምንችሉበት አይደለም። ምክንያቱም አማራ ክልል ላይ ያለው ግጭት ይህን ለማድረግ አያስችልም። ሁለተኛ ህዝብ ለህዝብ ያሉ ንግግራችም አላለቅም። ሶስተኛ ዙሪያን ያሉ ሌሎች ችግሮች እንዳለ ይታወቃል። እና በዚህ ሁኔታ አይሆንም የሚል ይመስለኛል። በነጌቸው በኩል ያለው በነ ደብረጽዮን ደግሞ ሱሪ ባንገት ነው አሁን ነው። ተፈናቃይም ይመለስ ክልሉም በእኛ ውስጥ ቦታውን በእኛ ውስጥ ይካተት፣ ይህን ፈርሙልን ህጋዊ በሆነ ሁኔታ ይህን ፈርሙልን ከዛ በኋላ ከተረጋገጠ በኋላ እኛ የምናደርገውን እኛ እናውቃለን ነው። ስለዚህ ይሄ ነገር ደሞ የማይሆን ነገር ነው። ወደ አላስፈላጊ አቅጣጫ መሄዱ የማይቆር ነው። እኔ እኮ ተናግሬያለሁ። ገንዘብ በከፍተኛ ደረጃ ከባንክ እየወጣ ተንቤን በረሃ እየወረደ ነው። በተለያዩ በረሃዎች ጥሬ ገንዘብ ጥሬ ገንዘብ እየታፈሰ እየተወሰደ ነው። በትግራይ የሚገኘው ወርቅ ሀምሳ ሺህ ኪሎግራም እኮ ወርቅ እየተሸጠ መሳሪያ እየተገዛ ምሽግ እየተቆፈረ ከፍተኛ ድግስ እየተደረገ ነው። እንኳን እንኳን እንኳን ትግራይን እንኳን ሞቆለን ይቁረና ገና ኤርትራንም ይመኛሉ። ገና ወልቃይትን ይመኛሉ እነዚህ ሰዎች። ይህን ከማድረግ ይህን ከመሞከር ወደ ኋላ የሚሉ አይደለም። እንዳልኳች እስከ ዛሬ የታገሱት በሰላም ወዳድነት አይደለም። በአማራ ክልል ያለ ውጊያ የአማራ ክልል ኃይል እንዲዳከም እንዲደቅ ተስፋ አድርገው እየጠበቁ ነበር። እስቲ ይለይለት። በፌዴራል መንግስትና ከፋን ታጣቂዎች ጋር ያለው ውጊያ ሁለቱን ኃይሎች ካዷከመ በኋላ አዘናግቼ እኔ ገባለሁ በሚል እንጂ ራሱ ህዋት ራሱ በፍጹም አልጠበቀም። የሁሉ ጊዜ ቆያለው እታገሳለሁ ያለው ውጊያ የሁሉ ጊዜ ህዋሃትም አልገመተ ገርመት ገርሞታ ለራሱ እንዴት የሁሉ ጊዜ ሳንዋጋ የሚለው አጋጣሚ ግጡም ጥመ ሽቶ ተዶራረበበት ነው እንጂ ህዋትም ይህን ነገር እስካሁን ለመቆየት ፈቃደኛ አይደለም። ስለዚህ ያው እንግዲህ በኤርትራና በኢትዮጵያ ድንበር ላይ ያለው ውጥረት ራስ የሚለኩሶ እሳት ህዋሃትን መልሶ ይበላዋል። ነገር ግን እዚህ ውስጥ የሚመቱ ምስኪን የትግራይ ወጣቶች አሉ። ልጆቻቸውን የሚያጡ እናቶች አሉ፣ አባቶች አሉ። ይህን ነገር ተው፣ በውጭም በውስጥም ያላቸው ትግራይ ተወላጆች ይህን ነገር አስቆሙ ብለን እየተነጋገር ነው። እየሆነ አልመሰለኝም፣ እየሆነ አልመሰለኝም። መደማመጥ የቻልንም አይመስለኝም። ወይስ ከባድ ውጥረት ነው ያለው። ከፍተኛ ጉርጉር ነው ያለው። ታውቁታላችሁ፣ ትግራይ ላይ ያለ ለመናገር የሚዘገንን ነው። እጅግ ከፍተኛ የሆነ የመሳሪያ ክምችት አለ። ሰዎች በሰፈር ጸብ እንኳን ቦምብ እየተወራወሩ ነው ያሉበት፣ እንኳን ሌላ ቆርተው። ይህ ነገር አደገኛ አቅጣጫ ነው የሚይዘው እንግዲህ እግዚአብሔር ያሻግረን። ሌላ ምን እንውላለን እኛ። እንዲህ ዋዛ ጉዳይ አይደለም፣ ዋዛ ጉዳይ አይደለም። ስለዚህ ዙሪያውን ያሉ የጸጥታ ኃይሎች መሆናቸው፣ ህዝቦች ራሳቸው ጥንቃቄ እንድታደርጉ። ሰሞኑን የሚታየው አዝማሚያ በጣም ጥሩ ነገር ስላልሆነ ከፍተኛ ጥንቃቄ መደረግ አለበት። ይህን ሀሳቡን ሀሳብ ሲሞቻችን ላይ አድርጉ። ፒስ